በማታ መጥተናል። አንድ እናት ሰርፕራይዝ ልናደረግ ተነስተናል። 50 ሺህ ብር በአጭር ደቂቃ ውስጥ አሳክተን ሳቋን አይተን እንወጣለን። አብረን እንግባ። ጤና ይስጥልኝ። እንዴት አመሸሽ? ሰላም ነሽ? ደህና ነሽ? አህልን ክብሩ ይስፋ። ቤታችሁ የቱ ነው? ወይኔ ጌትዬ አባቴ፣ ሰላም ነው። እሺ፣ ያንቺን ስም ንገሪንማ። ሀብታም በለጠ። መቼ ነው የተመዘገብሽው? ሁለት ዓመት ይሆናል አባት የሌላቸው ልጆች ነው የማሳደገው። ደሞ ጤነኛ ልጅ ይዘው አው ተከራቸው ነው ማለት። ስንት ብር ነች እቺ ቤት? ሁለት ሺህ ብር ነው። ከየት እያመጣሽ ነው? ሰው ቤትም እያጠብኩ ነው። ልብስ እያጠብሽ፣ የጉልበት ስራ። የልጅሽ የጤና እክል ምንድን ነው? ምክት ማራት ስንት ክፍል ነው? ሁለተኛ ክፍል ሄዷል እግዚአብሔር የተመሰገነ። ስንት ልጅ? አራት ልጆች ናቸው። አባታቸውስ? የለም በህይወት ያው ሞተ በለው ዞሮ ከቁምት ካረዳ ካልደገፈ ያው አንድ ሺ ሀያ አራት ሰባ አራት አስር ሁለት አርባ ስምንት ነው ሀብታም በለጠ ሳይሰፈር ሁለት መቶ አስገብቻለሁ ላይ ትዝታ ጳውሎስ ያስገባችሁ ሰዎች እሺ፣ ኮመንት ላይ ጻፉልኝ የደምራለሁ እያሳየኝ አይደለም። መቼም በአይን የሚታይ ችግር ብዙ ንግግር አይፈልግም። አዜብ አንድ ሺህ ሺ ሁለት ደርሰናል ማለት ነው። እንደምንም አርባ ሺ ከደረስን አስሩ ለኔ ተውት ያለን ሰው አለ። እንግዲህ የእናታችን ቤት ኪራይ አነስተኛ ነው። ቤቱ ያከራዩትንም ሰዎች እግዚአብሔር እድሜና ጤና ይስጣቸው። በዚህ ሰዓት መቼም ቤት ማግኘት ከባድ ነው። ሮዳስ አንድ ሺ አስገብቻ አስገብቻለሁ ብላለች። ደምር ይልኛ አንድ ሺ ከልብ አመሰግናለሁ። ሮዳስዬ መርቂያ እንጂ ልጁ ማስቀመጥ ይቻለሽ ይከብድሻል። አስቀምጭ ና እኔማ ከተወለደ በኋላ ነው ልጅሽ፣ ፓራላይዝድ ሆነ እግሩ ወይስ ሲወለድ እንደዚህ ታጥፎ ነው የተወለደ? ችግሩ በጽንስ ጊዜ ነው ወይስ በወሊድ ጊዜ? ጽንስ ጊዜ ነው። አሌክስ 300 እግዚአብሔር ያክብርልን። ዳንኤል ወንዲ፣ ማን አንዲት ከ200 በታች አይቻልም፣ እሺ ብሏል። ይቻላል 20 ብርም ይቻላል እናቴ። ኤርሚ ኤች ኤች 100 አስከፍቻለሁ። ዳዊት ፓፓ 400። ሰላም ገረመው መቶ ብር አስከብታለች። ቴዲ መቶ ብር አስገብቷል። በጣም የሚገርም ነው አንቺ። ሙራድ አህመድ 100፣ ብሩክ 300፣ ዲያቆን ነብዩ 200፣ ታደሰ መንግስቱ 300፣ ደምሪ ማሂጠና 200፣ ናሆም ምክረ 5000፣ ያሚ ቭሎግ 1000 ብር፣ አቤል ዘኪዳን 5430 ብር፣ ሰላም 5000 ብር፣ ሰላም ሰላም 5000 ብር። ረጉድ ነው ረጉድ ነው። ከድር ጀማል 200 ሪሃና አንድ ማርያም ስም በቅዱስ ሚካኤል ስም ነው ልጇ ፓራላይዝድ ነው እኛ ጋር ተመዝግባ ከሁለት አመት በላይ ወረፋ ጠብቃለች ኢሲኤን ጆብ 3000 ብር ላሜክ 4000 ብር ስንት ደረሰ አሁን ስራ ያለች በቋሚነት ለመጽደቅ የዘለቄታ በጓራጎት የሚባል ድርጅት ኛ አቋቁመናል ይሄ ድርጅት አላማ ልክ እንዳንቺ ያሉ እናቶችን ወስዶ ስልጠና ሰጥቶ መነሻ ገንዘብ ካፒታል ሰጥቶ ታማሚ ልጅ ላላቸው እናቶች ነው። ቢያንስ እየሰሩ ልጆቻቸውን እንዲያሳድጉ የሚያደርግ አላማ ይዞ የተነሳ ነው። እግዚአብሔር ቢፈቅድ በሚቀጥለው አመት ወደ ተግባር እንገባለን። አሁን ውሃና መንገድ ነው እየሰራ ያለ ነው። የዛኔ ጠርተንሽ ስልጠና መስልሽ ደግሞ ለልጅሽ የተሻለ ነገር ይፈጠራል። እስከዛ ድረስ ግን እናታችንን በቋሚነት ቢያንስ የኪራይና ሲዛ መርዳት የምትፈልጉ ካላችሁ ስልክ ቁጥር ንገሪ 0978 ሰባ ስምንት ስልሳ ስምንት ስልሳ አራት ቴንኪ ዩ ሶ ማች። ይኸው ቃል በተገባው መሰረት የቤተሰባችንን 10 ሺ ብር ማስገብተናል። ሀብታም በለጠ 50 ሺ ብር ተሳክቷል። እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። እድሜ ጤና ይስጥልኝ። ቅዱስ ሚካኤል ወላዲተ አምላክ ከእናንተ ትቁም። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። ሰላም